ቴክ አካውንት ሊሆን ይችላል። ያ እንደምን ቆዳችንን አመሰግናለሁ። ወይ አዛ አዛ ኪራይ አድናቂህ ነኝ። ጽናትንም እኔ አነባለሁ እናንተ ተደነቁ። ኪሮቤል እየተላለች አንዷ ደግሞ የሆነች ወደ ጎን ፕሮፋይል ያላት ልጅ ማን ነው? ስማ ሄዱ ኪራ ኪራስ ወዳችሁ የፓለስታይን ልጅ ናት። ድምፅህ ያብራልህ እኔን ነው። እሺ፣ አመሰግናለሁ

ይሰማል እንደ ሳዶር ኪራ። አቤት ቤት የትኛውን ኪራ ነው?

ኦሪጂናሉ ኪራ ለምን አትተኛም? እስከ መቃብርና እናመሰግናለን። እግዚአብሔር ያክብርልን። መዚህ አንቺ ለምን አትተኝም? በመጀመሪያ ደረጃ እሱን ከወራንበት በኋላ እንቀጥላለን። የፍቅር ሰው ዱቆሮ አሁን አለው አለው የእውነት ቤቲም ጠሏት እንዳትያት እንዳትሳሳች ከእግዚአብሔር ጋር ነው የምትታዩ። ሳዶር እሺ፣ አብይ አብሽር ኪራ ስራን ባታወራት ግን በጣም ነው የምቀየም። ክሽ ማንን ያብስራን? እሺ፣ ችግር የለው

ጠሊና ወይ የማርያም ና ሆሜ አይላቪዩ እኔም ወድሻለሁ። እግዚአብሔር ያክብርልኝ እናንተ ኮሜንት እንግሊዘኛ ሲሆን ይዘላሉ። ኧረ እነዚህ ላይቭ ላይ ያሉት እኔ ጋር እንዳያነብ አድርጌዋለሁ። እንዳያነብ አድርጌው አንገታቸውን ቀርቀር ያደርጋሉ። ተው እስኪ ተው ተው እንዲህ አይደረግም። ሳዶር አይደረግም። ፕለ መልእክት እየተላለፈ ኪሩቤልስ፣ ማነው የትኛው ኪሩቤል? ቱርካዩ ይገባል ኤዲተር ገብቷል። ኤቫችን ኤቫችን ጽናት ነው የምታገበው። ኪራ አሜን በላተ ኪርቤድ የሆነ ሰው የቲክቶክ ፕሮሞሽን ቪዲዮ ላይ ከረንቡላ ሳሙና ና ይታዋል። አንተ ኪራ መጥፎ ሰው ነው፣ ማርያምን። አንተ ሰው ሲለወጥ፣ ይሄ እንትን የምትለው ነገር አጉል እረፍ፣ አስተካክል። ከዚህ በፊትም ነግሬሃለሁ። ኧረ ተወው። በሰዓት ነው ግን ሳሙነው የሚከፈለው፣ ለህይወት አለው አለው። በገስት ገብቼ ነው። በገስት ገብቼ ነው።